ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም ለሁላችሁ እየተመኘውላችሁ እንኳን ወደዚህ ወደ ሰላሳ ቀን የጾም የጸሎት ፕሮግራማችን መጣችሁ። ምላችሁ እህታችሁ ገነት ቦጋለ ነኝ፣ ከኤድምንተን ካናዳ። ዛሬ በቀን ሀያ ሰባት ይዤላችሁ የመጣሁት የስጋ ልብ እሰጣችኋለሁ የሚል ርዕስ አለው። የስጋ ልብ እሰጣችኋለሁ። ሀሌሉያ። የመግቢያ ጥቅሳችን የተወሰደው ከሕዝቄ 36፥26 ነው። በጌታ ስም አነበዋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ሃሌሉያ አሜን። በኮሮና ቫይረስ ተጠቅተው የሞቱ ሰዎች አስከሬን ላይ ምርምር የሚያደርጉ ሐኪሞች ከታዘብኳቸው ነገሮች መካከል አንደኛው ቫይረሱ እጅግ ለስላሳ የሆነውን ሳምባ ወደ ድንጋይነት እንደሚቀይረው ነው። ልክ እንደዚሁ የኃጢአት ቫይረስ ደግሞ በመጨረሻ ልባችንን፣ አስተሳሰባችንን ወደ ድንጋይነት ይቀይረዋል። ድንጋያማ ልብ ለእግዚአብሔር ፈቃድ ደንታ የሌለው የራሱን ፍላጎትና ምኞት ብቻ ለማርካት ሙሉ ጉልበቱን ተጠቅሞ የሚሰራ ልብ ነው። የፈርዖን ልብ እንደ ድንጋይ እየደነደነ ነበርና እግዚአብሔር በሚሰራቸው ተአምራቶች ልቡ ተሰብሮ እጅ ከመስጠት ይልቅ ልቡን አደነደነ። ምናልባት ስለ ፈርዖን ድንጋያማ ልብ ሲነሳ እግዚአብሔር አይደለም ወይ ልቡን ያደነደነው ብለን እንጠይቅ ይሆናል። ይሁን እንጂ መጽሐፍ ቅዱሳችን በደንብ ስንመረምር ከዘጸአት ምዕራፍ አራት እስከ ምዕራፍ አስራ አራት ድረስ ስለ ልብ መደንደን ሀያ ጊዜ የተወሳ ሲሆን ከአስሩ መቅሰፍቶች የመጀመሪያዎቹ አምስቱ በወረዱ ጊዜ ፈርዖን የገዛ የራሱን ልብ እንዳደነደነ አስር ጊዜ ተጠቅሶ እናነባለን። እነዚህን ጥቅሶች ለናሙና አቀርብላችኋለሁ። ዘጸአት 7 13 ሳ የራሱ የፈርዖን አስማተኞች እንኳን ሳይቀሩ ይህ የእግዚአብሔር ጣት ነው በማለት ከፉክክሩ ራሳቸውን ሲያገሉ፣ ፈርዖን ግን ልቡን ይበልጥ አደንድኖ ትግሉን ቀጠለ። እንግዲህ ከዚህ በኋላ ነው በራሱ ምርጫ ለማይረባ አእምሮ ተላልፎ ሲሰጥ እግዚአብሔር ልቡን አደነደነው ተብሎ መጽሐፍ የሚጀምረው። የእኛስ ልብ ወገኖቼ በስውር በምንለማመዳቸው ኃጢአቶች አልለቅም ብለን በያዝናቸው ክፉ ምኞቶች እየደነደነ ወደ ድንጋይነት እየተቀየረ ይሆን? ድንጋያማ ልብ ለሌላው የማያስብና የማያዝን በራስ ወዳድነት የደነደነ ልብ ነው። የቃየን ልብ በቅናት ወደ ድንጋይነት ሲቀየር ወንድሙን ና ወደ ሜዳ እንውጣ በማለት አታለው ገደለው። ከዚያ የመጀመሪያው ነፍሰ ግድያ አንስቶ እስከ ዛሬ ድረስ የሰው ልጅ በራሱ ወንድምና እህት እጅ ህይወቱ እያለፈ ይገኛል። ምናልባት በእጃችን እንደ ቃየል የወንድማችን የእህታችን ደም የለም ብለን የምናስብ ከሆነ ወንድሙን የሚጠላ ነፍሰ ገዳይ ነው በሚለው መለኮታዊ ሚዛን ስንመዘን በእርግጥም ከዚህ ደም ንጹሕ እንደማንሆን እንረዳለን። በዙሪያችን የምናየውና የምንሰማው ሁሉ ምን ያህል ኃጢአት የብዙዎቻችንን ልብ ወደ ድንጋይነት እንደለወጠው የሚያሳይ ነው። ታዲያ ሁኔታዎችን እንዲህ አስከፊ መሆኑ ከተረዳን መፍትሄው ደግሞ በአምላካችን እጅ ውስጥ እንዳለ እናስታውስ። እሱ ድንጋያማውን ልባችንን በቃሉ መዶሻ ሰባብሮ ሊጥልልን የለሰለሰውን የስጋ ልብ ሊሰጠን ቃል ገብቶልናል። የድንጋይ ልባችሁ ከእናንተ አስወግዳለሁ የስጋንም ልብ እሰጣችኋለሁ። ይህንን ማድረግ የሚችለው እርሱ ብቻ ነው። ወገኖቼ እንዲህ ያለውን ተአምር በሕይወታችን ለመስራት ደግሞ የጠየቀን ፈቃደኝነታችንን ብቻ ነው። ወደ እርሱ በእምነት ብንቀርብ በቅዱስ ቃሉና በቅዱስ መንፈሱ የድንጋዩን ልብ አውጥቶ በለሰለሰ ልብ ይቀይረዋል። ሀሌሉያ። ለመለኮት ፈቃድ የሚገዛ ገር ልብ በወንድምና በእህታችን ሰቆቃ የሚነካ ለመርዳትም የሚፈጠን ሩሩ ልብ ይሰጠናል። ምናልባት የድንጋይ ልባችንን ለማስወገድ ብዙ ጥረን አልሆነልን ያለን ብንኖር ዛሬ ይህንን የተስፋ ቃል በእምነት ጨብጠን ወደ እግዚአብሔር እንቅረብ። ጌታም ለቃሉ ታማኝ ነው፣ እንደተናገረው ያደርግልናል። ሃሌሉያ፣ አሜን። ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባቶይ እኛ ልንሰብረው ያልቻልነውን የድንጋይ ልባችንን ይዘን በፊት ቀረብን። የድንጋይ ልባችሁን ከእናንተ አስወግዳለሁ፣ የስጋንም ልብ እሰጣችኋለሁ ባልከው መሰረት በሕይወታችን ይህ ተስፋ እንዲፈጸም በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ስም አሜን። ቃሉ ቃሉ ከማር ይልቅ ይጣፍጣል። ቃሉ ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።